ሰላም ጤና ይስጥልኝ። እንደምን አላችሁ? ለምለም ነኝ። የለምለም አልጋ ሊሸጥ ነው። ከዚህ በፊት ያው ለትልቁ ቤቴ ነበረ የገዛሁት። ከትልቁ ቤት ደግሞ ወደዚህ ሙቭ ሳደርግ ያው ሶፋዬ ለእናት ለአባቴ ቤት ሰጠኋቸው ሶፋውን ትልቅ ስለነበረ አልበቃ ብሎ እዚህ ቤት ሲገባ ይሄ ማልጋ እንደገና ያው አልበቃ ብሏል። ማለት ነው መኝታ ቤቱ በቃ አጣቦታል። እንደምትመለከቱት ይዩት ይዩት፣ ከጫፍ እስከ ጫፍ ይሄ ሁለት ሜትር ከአርባ ነው ይሄ ማለት ነው ትከሻው ሁለት ሜትር ከአርባ ነው። እንደዚህ ግን ሜትር ከአምሳ ነው። ሜትር ከአምሳ ፍራሽ ነው የሚወስደው። ነገር ግን ከጫፍ እስከ ጫፍ ሁለት ሜትር ከአርባ ነው። አልጋው በጣም በቆንጆ ራሴ በዲዛይን ነው ያሰራሁት። የዛሬ ስድስት ወር ሰባት ወር ገደማ ነው አርባ ሺህ ብር ነው ያወጣሁለት ለዚህ አልጋ፣ ምክንያቱም በቆንጆ ተደርጎ እንዲሰራልኝ። እያያችሁት ነው፣ ደብል ፋት፣ ያው ደብል እንትን ነው። ኤምዴፍን የተጠቀሙት ይኸውላችሁ ይሄ የምታዩት ደብል ነው። በጣም ውፍረቱ እያያችሁት ነው አይደለ? ይሄ እውነት ነው የምላችሁ። እንደ ስጦታ ነው ከእኔ ራሱ የምትወስዱት። ከለሩ ራሱ እማያል እምበቃ ሁሌ ስታዩት ደስ የሚላችሁ ከለር ሁሌ ስታዩት የሚያስደስታችሁ እቃ ነው። አንድ ሜትር አልጋ ላሰራ ነው። ነገር ግን አንድ ሜትር አልጋ ማሰራው ልክ በእንደዚህ አይነት ራሱ ራሱ ራሱ ነው የማሰራት የፈለግኩት። ይህ ሁለት ሜትሩን ካርባ አውጥቼ አንድ ሜትር አልጋ በራሱ ዲዛይን እራሱን ዕቃ አሰርቼ እንዲያስቀምጥና እዚህ ጋር ቢያንስ ቁምሳጥን ለማስቀመጥ ነው የፈለግኩት፣ ለቁምሳጥን ቦታ እንዲኖረኝ ማለት ነው። ምና በጣም ተጣቧል፣ ተጨናንቋል እንደምትመለከቱት፣ ማለት አጨናነቀኛኝ ነው እና ልሸጠው ነው ማለት ነው።